ዛሬ ይህን መድረክ ስናካሄድ ህብረተሰቡ በራሱ እንዲዳኝ፣ በራሱ አካባቢው እንዲጠብቅ፣ በራሱ እንቅስቃሴ እንዲያደረግ፣ በነፃነት ተናግሮ ፍትህ ለማስፈን ነው የሰበሰበ። ዝም ብለን አይደለም፣ ወይንም ደግሞ ለተራ ነገር አለ የሚሰበሰብ ይህን ሰዓት የገደልነው ማለት ነው። እስከ ዛሬ ድረስ እናንተ የኛ ስራ በመብዛት በተወሰነ ሰው በጎበዝ አለቃ በምናምን እየተካሄደ ያው ህዝቡም ውስጥ ሁንጉምታ ነበረ፣ አቅጣጫ አልያዘ ነበረ፣ መበዳደል ነበረ፣ መሸራረፍ ነበረ። አሁን ግን ወጥ የሆነና በጥንካሬ ባግባቡ የሚመራ አመራር መርጣችኋል። በዛ አመራር መሰረት ከኛ ጋር ግንኙነቱ ምንድን ነው? ከፋኖ ጋር ፋኖ ወታደር

ከዛ ውጪ በየጥጋጥቁ በየታዛው ጥር መሳሪያ ይዞ ተሸክሞ የሚዳኝበት አልባሌ ነገር የሚሰራበት ነገር የለም። ምናልባት በዚህ አካባቢ ሲንቀሳቀስ ብዙ የሆነ አቤት ላይደርሰኝ፣ እንደዛ አይነት አይሆንም። ከዛሬ ጀምሮ በቀረጠው የተሾመው ይሰራ። ፋኖ እዚህ ህዝብ ውስጥ ገብቶ የሚያወካበት አንድም ነገር የለ። ከዚህ ቀበሌ ከዚህ ህዝብ በላይ ከሆነ እንደ በላይነት ሊያረጋጋ ሊገባ ይችላል። ዳኝነቱ ግን የዚህ ህዝብ ነው። ዳኝነቱ የዚህ ህዝብ ነው። ምናልባት ነገር እኛ ዚህ አካባቢ ላንኖር እንችላለን። ከእናንተ ጋር የምንፈልገው ጸሎታችሁ ነው። ከእናንተ ምንፈልገው ጸሎታችሁ ነው። ይሄንን የተበላሸ ስርዓት ይሄንን የተወላገደ ስርዓት ለአንዴና ለመጨረሻ ጥለን አማራ እንደ አማራነቱ እንደ ኢትዮጵያ እንደ ማንኛውም ዜጋ ተፈቅዶለት በየትኛውም ሀገር ተንቀሳቅሶ እንዲሰራና መብት እንዲኖረው ማድረግ ብቻ ነው የእኛ አላማ። ማንም የግል ሀብት የለውም። ብቻ ሀገር ላይ ሁላችንም እያንዳንዳችን እዚህ አለ ነው አንድ ድርሻ ናት ያለች። ግን እዚህ ያሉት እናት አባቶቻችን ሕፃን እኛ እያለን የሚያቆመን በአሁኑ ሰዓት ሌላው ሰው መጎዳት የለበትም። እኛ ሞተን ሌላው ሰው መቀጠል አለ። ከዛ ውጪ እዚህ ተሰክስቦ በሕብረተሰቡ ውስጥ ተሰብስቦ ታውቁታላችሁ። ከዚህ ሕብረተሰብ የተደበቀ ምንም ነገር በሁለት ቢላ የሚበላ ካለ ጠቁሙን። እኛ እስር ቤት የለም። ምን ሰአለዋል? በቃ እስር ቤት የለም። እሱን ስንጠብቅም ስንቀለብ ማን ነው ስልኩን አውጥቶ ከብልጽግና ጋር እየተደራደረ ህዝቡንም ሆነ ፋኖ ለማስጠቃት? ለምሳሌ በመጥረቢያ ያመታለሁ። በኋላ ማንም ያመጣ ጠቋቸውም እንጂ የሚሞቱ ልጆች በጣም የሚያሳጡት ለማ ለህዝቡ ሲል ማለት ነው። ህግሩ አቅቶ መሰላችሁ አይደለም። እኛ እኮ የሚዋጋን ዛሬ አማራ ኦሮሞ አይዋጋ፣ ሌላው ምን ይዋጋ? በሚኒሻ ጥቅማጥቅም የለመደ በሚኒሻ በሚኒሻና በፖሊስ በአድማ በተና የተሰገሰገ አማራ ነው የሚዋጋው። ከእነ ወንድሞቼ ገብቼ ነው የምታገለው። ወንድሞቼ አሉ እዚህ ውስጥ። ከእነ ወንድሞቼ ገብቼ ነው የምታገለው።